ኦኬ ሰላም ጤና ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ ሰላም ናችሁ ሰላማችሁ ብዝት ይበልልኝ ኦኬ አሁን ዛሬ እዚህ የመጣሁት መልእክት ምንድን ነው ስለ አረብ ሀገር ያሉ እህቶቻችን ብዙ ነገር ይባላል በፌስቡክ ላይ ማለት ነው ኮመንት ላይ ብዙ ነገር ይባላል ቪዲዮ እየሰሩ ስለ ሴቶች ሴቶቻችን ባረቡ አለም ላይ ያሉ ሴቶች ሴቶቻችን ብዙ ነገር ይባላል ምንድን ነው እሱ በሚፖስቱት ፎቶ እና በሚፖስቱት ቪዲዮ በዛ ያነጻጸረ ጫና እየደረሰባቸው ነው። ምንድን ነው እነዚህ ልጆች የሚሰሩት? እቤት ውስጥ ነው ከመጥበህ ወደ ጽዳት፣ ከጽዳት የተለያየ ስራ ይሰራሉ። ልብስ በመተኮስ በምናምን በተለያየ ስራ ከ24 ሰዓት ውስጥ 16 ሰዓቱ በስራ ነው የሚያሳልፉት። ኦኬ እነዚህ ልጆች ልክ እንደኛ ዘና ማለት ፈታ ማለት ይፈልጋሉ። ኤፍቢ ፎቶ መፖስት ይፈልጋሉ፣ ቪዲዮ መፖስት ይፈልጋሉ። ኦኬ፣ እዚህ ላይ የቀረጡት ሳውዲ ሀገር ነፃነት እንደሌለ የታወቀ ነው። የሚነሱት መጥበክ ላይ ነው፣ የሚነሱት ሐማም ላይ ነው እያላችሁ ሞራናቸውን ትሰብራላችሁ። እሺ፣ እነዚህ ዩቲዩብ የሚነሱ ልክ እንደኛ እሺ። ኦኬ እኛ ወንዶች ትንሽ ከነሱ ነጻነት አለ። ሽፌሮች ሆን መኪና ውስጥ ነው ፎቶ የምንነሳው። በብዛት ቪዲዮ የምንቀርጸው መኪና ውስጥ ነው። መዝርዓ ወይ ደግሞ አትክልተኛ የሆነ ሰው እዛው አትክልተ መዝርዓ ውስጥ ነው ፎቶ የሚነሳው። ግንበኛ ገንበኛ ወይ ደግሞ ኮንስትራክሽን የሚሰራ ሰው ደግሞ እዛው ኮንስትራክሽን የሚሰራበት አካባቢ ነው ፎቶ የሚነሳው። ከዛም ውጭ ደግሞ መዝናኛ ቦታ ላይ ሄደን ነፃ፣ በነፃነት ሳንሸፋፈን ፎቶ እንነሳለን። ኦኬ እነዚህ ሴቶች ሴቶቻችን የት ሄደው የሚነሱ ትንሽ ለቀቅ አርጓቸው ነፃነታቸውን ስጣቸው። ኤፍቢ ኤፍቢ ላይ ፌስቡክ ላይ የፈለጉትን ፖስት የማድረግ መብት አላቸው። የሰውን ክብር እስካልነኩ ድረስ የሰውን ክብር እስካልነኩ ድረስ የፈለጉትን ነገር ፖስት የማድረግ መብት አላቸው። እነሱን መደገፍ ነው ያለብን። አቤት ውስጥ ብዙ መከራና ብዙ ችግር ያጋጥማቸዋል። ከመቶ አምስት ፐርሰንት ነው ደስተኛው ነው የሚኖረው የሴ የቤት ስራ የሚሰሩ ሴቶች ሴቶቻችን እንኳን ለሴቶች አይደለምና ለወንዶቹ ራሱ በጣም ጫና እንዳለ እናውቃለን። የተለያዩ ሰዎች ቪዲዮ ለምሳሌ የሆነ ልጅ ከ ከግብጽ ነው መሰለኛው አንድ ኢትዮጵያዊ ከግብጽ የለቀቀው ቪዲዮ አለ። ስራችሁ መጥበክ ላይ ሁሉ ነገራችሁ መጥበክ ላይ ሐማም ላይ ምናምን ሲል ሲሰድባቸው ነበር። ያ አይደለም ፍሬንድ፣ በጭንቅላት ታስብ ቆይ። እነዚህ ልጆች እዚህ ነው የሚነሱት። የፈለጉትን ፖስት የማድረግ መብት አለባቸው፣ መብት አላቸው የሰውን ክብር፣ የሰውን መብት እስካነኩ ድረስ የፈለጉትን ነገር ፖስት የማድረግ መብት አላቸው። የፈለጉት ነገር ፎቶ ተነስተ በፈለጉት አለባበስ መላክ ይችላሉ። ነፃነታቸውን ስጧቸው ሴቶች ሴቶቻችን እኛ የፈለግነውን ነገር ፖስት እያደረግን አይደል እንዴ? እስኪ ማን ነው ለወንድ የሚናገር? ማንም የለም። እና ይሄን መልእክት ለማስተላለፍ ነው። ይሄን ነገር አዳምጣችሁ እነዚህ ሴቶች የምትዘልፉ ማለት ነው ከዚህ ነገር እንደምትቆጠቡ ተስፋ አደርጋለሁ። አመሰግናለሁ።